እንደ ኤሮፓውያን አቆጣጠር ሰኔ 13 2025 እስራኤል በኢራን ወታደራዊና የኒውክለር ፋሲሊቲዎች ላይ ያነጣጠረ ተከታታይ የአየር ጥቃት በመሰንዘር በሁለቱ ሀገራት መካከል የቆየውን የጥላ ጦርነት ከዚህ በፊት ታይቶ በማይታወቅ ደረጃ ከፍ አድርጎታል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራይሲንግ ላየን የሚል ስያሜ የተሰጠው ኦፕሬሽኑ አደገኛ የጦር መሳሪያ በመጠቀም የተደረገ ነው። ሰላም፣ ጤና ይስጥልን የተከበራቸው የሰሞነኛ ቤተሰቦች፣ የተፈራው ደርሶ እስራኤል በኢራን ላይ ከባድ ጥቃት ፈጽማለች። እኛም በዛሬው ጥንቅራችን የእስራኤልን ወታደራዊ እንቅስቃሴ ከጊዜው በስተጀርባ ያለውን ስልታዊ ተነሳሽነት፣ ወታደራዊ ስትራቴጂ፣ የደረሰውን ጉዳት፣ የኢራን ከባድ ምላሽና በኒውክለር ስምምነት ላይ ያለውን አንድምታ በዝርዝር እንመለከታል እንመለከታለን። አብራችሁን ቆዩ።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 የጥቃቱ ዝርዝሮች ከፍተኛ የቴክኖሎጂ ጥቃት እንደ አውሮፓውያን አቆጣጠር ሰኔ 13 2025 የእስራኤል ወታደራዊ ዘመቻ ከመቶ 20 በላይ አውሮፕላኖች ያሳተፈ ሲሆን በኢራን ሰዓት አቆጣጠር ከሌሊቱ 8 ሰዓት የጀመረ ሎኬድ ማርቲን ኤፍ35 ስውር ተዋጊዎችን፣ ቦይንግ ኤፍ15 ተዋጊዎችን እና የኤልቢት ሲስተም ሄርሜን 900 ድሮኖችን ጨምሮ የአይዲኤፍ የራፋኤል ስፓይስ 200 ቦምቦች እና የዴሊላ ክራይዝ ሚሳይሎችን በዝቅተኛ ከፍታ ባላቸው በረራ እና በትክክለኛነት የሚታወቁትን ጨምሮ ጀምሮ የተራቀቀ የጦር መሳሪያ ተጠቅሟል። ለመጀመሪያ ጊዜ እስራኤል በራምፔ አየር ላይ የተወነጨፈውን ባለስቲክ ሚሳይል ከረዥም ርቀት ላይ በከፍተኛ ደረጃ የተጠበቁ ኢላማዎችን ለማጥፋትና ብሉስፓሮ ሚሳይል የተባለውን ሃይፐርሶኒክ መሳሪያ በጠንካራ ሕንፃዎች ላይ ለሚደረገው ጥልቅ ተልዕኮ ተጠቅማለች። ኦፕሬሽኑ በርካታ የኢራን ግዛቶችን ያቀፈ ሲሆን ከ200 ኪሎ ሜትር በላይ የሚሸፍኑ አውሮፕላኖች በአየር ላይ በቦይንግ 707 ታንከሮች ነዳጅ በመሙላት ድጋፍ አግኝተዋል። በዚህ ጥቃት ድሮኖች ወሳኝ ሚና ተጫውተዋል። አይኤአይ ኤታን ዩኤቪ የስለላና የአሁናዊ የውጊያ ጉዳት ግምገማዎችን ሲያካሂድ፣ ካሚካዜ ድሮኖች ግን እንደ አይ አይ ሀሮፕ የኢራን ራዳርና የአየር መከላከያ ስርዓቶችን ኢላማ አድርገዋል። ኤልኤም 284 ራዳር ጀርመን ጨምሮ የእስራኤል የኤሌክትሮኒክስ ጦርነት ዘዴዎችን በመጠቀም የኢራንን የሩሲያን ኤስ 300 አየር መከላከያ በማውደም ያልተደናቀፉ ጥቃቶችን አድርጋለች። ኔታንያሁ ክዋኔው አስፈላጊ እስከሆነ ድረስ ይቀጥላል ማለቱ የእስራኤልን ይህን ከፍተኛ ዘመቻ ለማስቀጠል ያላትን ፍላጎት የሚያሳይ ነው ተብሏል። ኢላማዎችና የደረሰው ጉዳት ጥቃቱ የኢራንን የኒውክሌር መሰረተ ልማት የባለስቲክ ሚሳይል ጣቢያዎችና የወታደራዊ ማዘዣ ማዕከላት ላይ ያነጣጠረ ነበር። ቁልፍ ኢላማዎቹ የናታንስ ዩራኒየም ማበልጸጊያ ተቋም ሲሆን የእስራኤል ወታደሮች ስፓይስ 200 ቦምቦችን በመጠቀም ሴንት ሪፉጅ አዳራሾችን ያወደሙና የፓርቺን ወታደራዊ ኮምፕሌክስ በራምፔ ሚሳይሎች የኒውክሌር ጦር መሳሪያ ምርምርን ያጠቁበት ይጠቀሳሉ። የኮጂር ሚሳይል ማምረቻ ተቋም በዴሊላ ሚሳይሎች ተመቷል። ይህም የኢራን የባላስቲክ የባለስቲክ ሚሳይሎችን የማምረት አቅም በእጅጉ ጎርቶታል። በቴህራን የሚገኘው የኢራን ጦር ዋና መስሪያ ቤትና በኢላምና ኩዜስታን የሚገኘው የአየር መከላከያ ሰፈሮችም ተመጥተዋል። አሮፕ ሰው አልባ አውሮፕላኖች የራዳር ተከላዎችን አውድመዋል። በሰው ላይ የደረሰው ጉዳት ከፍተኛ ነው። የኢራን መንግስት ሚዲያ ከሁለት የኒውክሌር ሳይንቲስቶች ጋር በመሆን የሜጀር ጀነራል ሆሴን ሳላሚ፣ የኢራን ጦር አዛዥ ጀነራል መሐመድ ባገሪ እና የኢራን የአቶሚክ ኢነርጂ ድርጅት መሪ የነበሩት ፍሬዶን አባሲ መሞታቸውን አረጋግጧል። ቢያንስ አራት ወታደሮችና አንድ ሲቪል ሰውም ተገለዋል። በቴህራን ሻሂድ መሐላቲ ሰፈር ውስጥ ባሉ የመኖሪያ ህንፃዎች ላይ ፍንዳታዎች መዋቅራዊ ጉዳት ባደረሱበትና ሰፊ ድንጋጤ ባስከተለባቸው የመኖሪያ ህንፃዎች ላይ ያልተረጋገጡ ሞቶችም አሉ። በቢቢሲ ቬሪፋይ የተረጋገጠ የሳተላይት ምስሎች ከቴህራን በስተምስራቅ በሚገኘው የመከላከያ ሚኒስቴር ጦር ሰፈርና በደቡብ በኩል ባለው የአየር መከላከያ ቦታ ላይ ከፍተኛ ጉዳት መድረሱን ያሳያል የአብዛኞቹ የኤስ 300 ስርዓቶች እና የሚሳይል ማምረቻ ተቋማት መጥፋት የኢራን ሚሳይል ምርትን ቢያንስ ለአንድ ዓመት ሊያዘገይ ስለሚችል ለቀጣይ ጥቃቶች ተጋላጭ እንድትሆን ያደርጋል። ስልታዊ ምክንያቶች፣ ለምን አሁን? እንደ አውሮፓውያን አቆጣጠር በሰኔ 2025 እስራኤል ኢራንን ለመምታት የወሰደችው ውሳኔ ከስልታዊና ፖለቲካዊ ጉዳዮች የመነጨ ነው። የኢራን ሪፖርቶች እንደሚያሳዩት ከሆነ ኢራን የኒውክለር መሳሪያ የመታጠቃቀም ላይ መሆኗን ጠቁመዋል። ይህም እስራኤል አስቀድሞ እርምጃ እንድትወስድ አድርጓታል። አሜሪካ በፕሬዚዳንት ዶናልድ ትራምፕ በኩል ከኢራን ጋር ለዲፕሎማሲ ቅድሚያ ሰጥታለች። ይህም የታደሰ የኒውክለር ስምምነት የኢራንን ፕሮግራም ህጋዊ ያደርገዋል የሚል ስጋት ፈጥሯል። በሀገር ውስጥ ኔታንያሁ በፖለቲካዊ ፈተና ቡድኖችና በኢራን ከሚደገፉ እንደ ሂዝቦላ ካሉ ቡድኖች ጋር በሚደረጉ ግጭቶች ውስጥ ጥንካሬን ለማሳየት ግዴታ ውስጥ ናቸው። በኤፍ 35ና ሚሳይሎች ሥርዓቷ ላይ በቅርብ ማሻሻያዎችን ማድረጓ የእስራኤል ቴክኖሎጂ ጠርዝ በትንሽ ኪሳራ ውስብስብ ሥራን ለመሥራት የራስ መተማመንን አምጥቷል። የውትድርና ስልት፦ የእስራኤል ወታደራዊ ስልት ትክክለኛ ጥቃቶችን ከሥነ ልቦና ጦርነት ጋር ያጣምራል። የኤፍ ሰላሳ አምስት ስውር ተዋጊዎችና ራምፔጅ ሚሳይሎች የተዳከሙ መከላከያዎችን በማለፍ የኢራን አየር ክልል በጥልቀት መግባታቸውን አረጋግጠዋል። የኒውክለር ሳይንቲስቶች እና የኢራን ጦር መሪዎች ኢላማ የኢራንን ወታደራዊና ሳይንሳዊ አመራር ለመቁረጥ ትርምስ በመዝራትና ሞራልን ለማዳከም ነው። እስራኤል ናታንዝና ፓርቺን በመምታት የኢራንን የኒውክለር መርሃ ግብር ለአመታት ለማዘግየት ስትፈልግ የሚሳይልና የአየር መከላከያ ጣቢያዎች መውደም የኢራንን አጸፋዊ አቅም ይገድባል። ነገር ግን የመኖሪያ አካባቢዎችን ማካተት ባለማወቅም ቢሆን ውጥረቱን ያባብሳል፣ እናም የኢራንን ሕዝባዊ የአጸፋ ድጋፍ የሚያበረታታ ነው። ምንም እንኳን ይህ ጥቃት ኢራን ላይ ከባድ ጉዳት ቢያደርስም ከኢራን የጥንካሬ ታሪክ አንጻር ኢራንን ወደ ኋላ ይመልሳታል ተብሎ አይጠበቅም። ስልታዊ አላማዎች፤ የእስራኤል አላማዎች ሶስት ናቸው። የኢራንን የኒውክለር ፍላጎት ማሽመድመድ የተለመደውን ወታደራዊ ስጋቷን ማስወገድና የክልላዊ የበላይነትን ማረጋገጥ። እስራኤል በናታንዝና ፓርቺን ላይ በማነጣጠር የኢራንን የማበልጸግ አቅም ወደ ኋላ ለመመለስና የኒውክለር ጦር መሳሪያን ለመከላከል በአካባቢው የራሷን የኒውክለር ሞኖፖል በመጠበቅ ላይ ነች። የሚሳይል ቦታዎችንና የኢራን ጦር አመራርን በመምታት ኢራን እንደ ሂዝቦላህና ሁቲስ ባሉ ፕሮክሲዎች አማካኝነት ኃይልን የማመንጨት አቅምን ለማዳከምም ትፈልጋለች። በፖለቲካዊ መልኩ ኔታንያ ለአሜሪካ ለአሜሪካና ለአረብ አጋሮች እስራኤል ኢራንን ለብቻዋ ማጥቃት እንደምትችል ያሳዩበትም ነው። የኢራን ምላሽ ከባድ ያጸፋ እርምጃ የኢራን አመራሮች ከፍተኛ ምላሽ ለመስጠት ቃል ገብተዋል። አያቶላ አሊ ከሚነይም ለእስራኤል ጥቃት ከባድ ቅጣት ይሰጣል ብለዋል። የኢራን መገናኛ ብዙኃን እንደዘገቡት ቴህራን ጦርነት ለማወጅ በዝግጅት ላይ መሆኗን የገለጹት ወታደራዊ ባለስልጣናት በእስራኤል ወታደራዊ ካምፖች ላይ ያነጣጠረ መጠነ ሰፊ የሚሳይል ጥቃት ለመሰንዘር አቅደዋል። ሃይፐርሶኒክ ፈታህ ሚሳይሎችን ጨምሮ የኢራን ቀሪ መሳሪያ የእስራኤልን ቀስትና የዴቪድ ወንጭፍ መከላከያ ስርዓቶችን ሊመታ ይችላል። በተጨማሪም ኢራን የድጋፍ ዘንጓን ልታንቀሳቀስ ትችላለች። ሂዝቦላ ከሊባኖስ ሮኬቶችን በማስወንጨፍና የሁቲ ሰው አልባ አውሮፕላኖች በቀይ ባህር የእስራኤል ኢላማዎች ላይ ያነጣጠሩ ናቸው። በኒውክሌር ስምምነት ላይ የሚያሳድረው ተጽዕኖ የዲፕሎማቲክ ውድቀት እንደ አውሮፓውያን አቆጣጠር ሰኔ 15 ቀን 2025 በኦማን ለመቀጠል የታቀደውን የአሜሪካ ኢራን የኒውክለር ንግግሮች የእስራኤል ጥቃት ከስር መሰረቱ ያበላሸው ይመስላል። ከጥቃቱ ከሰዓታት በፊት የተገለጸው ትራምፕ ለዲፕሎማሲ ያሳዩት ቁርጠኝነት የኢራን የኒውክለር መርሃ ግብር ማዕከል በሆኑ ቦታዎች ላይ ባነጣጠረው የእስራኤል ድርጊት ተበላሽቷል። በምዕራባውያን ሀያላን በመደገፍ የዓለም የአቶሚክ ኤነርጂ ተቋም በቅርቡ በኢራን ላይ ምርመራ አድርጎ የነበረ ሲሆን የአሁኑ ጥቃት ግን የዲፕሎማሲያዊ ውሳኔን እድል እየበለጠ ይቀንሳል። ኢራንን ወደ ከባድ የኒውክለር ፍላጎቷ በመግፋት የቀጠናዊ የጦር መሳሪያ ውድድርን አደጋ ላይ ይጥላል። እስራኤል እንደ አጥቂ በኢራን ሉዓላዊ ግዛት ላይ የላቀ የጦር መሳሪያ በመጠቀም የእስራኤል የአንድ ወገን ጥቃቶች እስራኤልን እንደ ወራሪ ያስቆጥራታል። በሁለቱም ወታደራዊና ኒውክለር ቦታዎች ላይ ያነጣጠረው የኦፕሬሽኑ ልኬት ዓለም አቀፍ ሕግን ይጥሳል። በመኖሪያ አካባቢዎች ላይ የተፈጸሙት ጥቃቶች እና የሳይንቲስቶች ግድያ የእስራኤልን ታሪክ ቀስቃሽ ድርጊቶች እና ውጥረቶችን የሚያባብስ ነው። የዩኤስን ጥሪዎች ለመገደብና የኒውክለር ንግግሮችን በማዳከም እስራኤል ከክልላዊ መረጋጋት ይልቅ ስልታዊ ጥቅሟን በማስቀደም ሰፊ ጦርነትን አስጀምራለች። እንደ ማጠቃለያ ቀድሞውንም በቋፍ ላይ ያለ ቀጠና እስራኤል በኢራን ላይ ባደረሰችው ከፍተኛ የቴክኖሎጂ ጥቃት ሌላ ከባድ ቅርቃር ውስጥ ገብቷል። በስትራቴጂካዊ ስሌቶችና የሀገር ውስጥ ግፊቶች በመመራት ኦፕሬሽኑ የኢራንን የኒውክለር መርሃ ግብር ለማዘግየት፣ ወታደራዊ አቅሟን ለማዳከምና የእስራኤልን የበላይነት ለማረጋገጥ የፈለገ ነገር ግን የሰውና የቁሳቁሱ ድመት የኢራን የጠንካራ አጸፋ ቃል ጋር ተዳምሮ ክልላዊ ግጭት እንዲቀጣጠል ያሰጋል። የኒውክለር ዲፕሎማሲውን በማበላሸት የእስራኤል ድርጊቶች መካከለኛው ምስራቅን ወደ አደገኛ መንገድ እየገፉት ነው። ይህም ለዓለም አቀፍ ደህንነት ከፍተኛ መዘዝን ያስከትላል። ውድ ቤተሰቦቻችን፣ የዛሬው መሰናዷችን ይህን ይመስል ነበር። መሰናዶን ከወደዳችሁት፣ ላይ ከሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም